ኤክስሽ ጋር የተጣላሹ እቃውን እየነቀልሽ እጣቱን እየከተትሽ እጣትሽን እየከተትሽ አማረሽው ነው። በዛ የተነሳ ብሬክአፕ ያደርገው። አሁን ደግሞ ከልጅሽ አባት ጋር እንዲሁ ያንን ስታረጊ ነበር። አንቺ የመፈንገር አራራ ስላለብሽ የእሱን እቃ እየነቀልሽ የራስሽን እጣት እየከተትሽ የባህልሽን ስሜት መይ ራሱ እያቋረጥሽ ነው የሚል ጭንጭምታን ሰምተናል፣ ሰምተናል። ገባሻል። ከንፈሪ ምንንተናለ ሰምተናል። ስለዚህ ማለት ነው አሁን እኔ ሸገር ጫት ለመቃም እመጣለሁ የጫት አራራ አናቴ ላይ ወጥቶ ጫት ለመቃም ስለምመጣ ማለት ነው። ይው ነግሬሻለሁ። አርፈሽ የባልሽን ስሜት እማታስደስች ከሆነ እማታረኪው ከሆነ ይሄ ጣትሽን መክተት እማታቆሚ ከሆነ በመሀል በመሀል ሸገር ስመጣ እቀማሻለሁ። በስ በወንድ ላይ ስሜ መቀለዳትቺ እሱን ቀምቼ እኔ ምንም ችግር የለም። ምርጥ የእንጀራ እናት እሆናለሁ ለኬኳ እኔ ኬኳ የነከፍ አድርጌ እየሳምኩ አራት ልጆች አሉኝ። አምስተኛ ሴት ልጅ አድርጌ ያሳድጋለሁ። ባልሽን እቃማሻለሁ። ነግሬሻለሁ። አርፈሽ ተቀመጪ በለት ሃናው። ይህን ማስረጃ እጣትሽን መክተት አቁሚ። ከባልሽ ጋር እየተሳረሽ ዲቺ። ምን አይነት በሽተኛ ናት? ዲ እንደዚህ የመፈንገር አራራ የሰውን ልጅ እንደዚህ ጭንቅላት ያዞራል እንዴ? እናንተ እኮ ሟሽ መስላችኋል። እኔ እኮ ትክክለኛ ኢንፎርሜሽን እኮ ነው። ጥሬ ሆነ ወሬ እኮ ነው የደረሰኝ። ገባኝ ውሰጂባት፣ እወስዷለሁ። ባሏንም እወስዳለሁኝ። ባሏን እራሱ ሦስት ኬኳንም ጭምር ነው የምወስደው። ኬኳንዬን እናቴ ተንከባክቤ እየሳም ኮሰርድ ጋር ያለው ሴት ልጅ እፈልጋለሁ። ይቺ ከአካማ ሮጊት ገርዳሜ ጋር ለሞታ ምን አባቷ እንደገና ቢዝነስ ከፍቼ አለኝ። የአንፊልተር ደግሞ አውልቂ፣ ወንድ ኮንሽ፣ የአንፊልተር አውልቂ፣ እና ጀስት ላይክ እንደ ሀናቡ ከለር ብቻ ተጠቀሚ። ጠማማ ወልጋዳ፣ ገዳት የቅንድብሽ ቅርጽ ዳሙ፣ የቅንድብሽ ቅርጽ ምን አባሽ ሆነሽ ነው በዘመነ መጨረሻ በነ ብዙ ነሽ ዘፋኞቹ ጊዜ የሚቀነደብ አቀነዳደብ እንዲህ እንዲህ አቅጥነሽ ከዚህ እስከዚህ ይሄ አንድ አይንሽ ወደ ውስጥ ጎድዶ አንድ አይንሽ ትንሽ ወጣው ብለው። እኔማ እንዲህ ዙም እያደረኩ ነው ያየውሽኝ። ወልጋ አዳሩ ጊት ጠማማ እና ትችላለች አትችልም? አሁን እናንተ የፊንገር ሾው ግሩፖች ትችላለች ወይ? አይ ንቀሽተያት፣ ምንም አይሰሩልሽም እነሱ ምናምን ብሎ ነገር የለም። እንደዛ ብሎ ነገር የለም። የጀመሩትን ማስጨረስ ነው። አንቺ የባልሽን ስሜት ማቋረጥ እንዳትችልበት የለመድሽንሽ ይሄንን ጸብ መጨረስ አለብን። ይኸው ጀምሮ ቁስቁሶ አገርያስ ተብሎ ማቆም የለም። ትቀጥያታለሽ። አቆማለሁ ራሱ ብትይ እንዲህ ጉሮሮሽን አንቄ ከኔና አንቺ እንረጋገጣታለን። ወንድ እንደሆንሽ አሳይሻለሁ። ይዛኔ ታሸንፊያለሽ አታሸንፊም? ጠማማ የቲክቶክ መንደሮች እያስተሳደብ ያለበት እነዚህ ቲክቶከሮች የቲክቶክ መንደሮች ስትን አልነበረ እና ምን አባሽ ነው ቲክቶክ ላይ የመጣሽው? ቲክቶክ ላይ ዱቅ ብለሽ ነው አፍሽን መከፍቹ እችላለሁ። እኔ ነገረኛ ነኝ ብያችኋለሁ። በደምብ አድርጌ ነው የምችለው። ይኸው የቲክቶክ መንደሮች ቲክቶክ ላይ ያለ መንደር ሴጋውም ሲናገር ነበር። የቲክቶክ ብር አሪፍ ቢሆንም ግን ምናምን ምናምን በጣም አስጥንትን ነው ምናም ብላ ምን እንዳልሽ። ማቅላችሁ ጉዳይ ደማፋችሁን ከፍታ ብላችሁ ወሬ የምታዳምጡት ወረኛ ሁላ፣ የወሬ አራራ፣ የወሬ አራራ፣ አይምሯችሁ በወሬ ልባችሁ በወሬ ቂጣችሁ ሙሟችሁ ቆለጣችሁ በወሬ የተደፋፈነ ቁጭ ብላችሁ ሀያ አራት ሰዓት ወሬ፣ ከአንዱ ቤት ወደ አንዱ ቤት ከአንዱ መስኮት ምን አባታችሁ ናችሁ ነው በወሬ እንደዚህ እንዲህ ይሆናችሁት ምንድነው? ቆይ ወሬ አይቆላ ወሬ አይበላ፣ ምን አባታችሁ የሆነ ነገር አሰሩ። ደንቆሮች፣ ደደቦች፣ የወሬ አራራ ቁጭ ብላችሁት ምታዳምጡት ሀና ይሄንን አለሽ ብላችሁ አፋችሁን ከፍታችሁ ታዳምጡኛላችሁ። አዎ፣ እኔ ሁሌ ነው የምለው እኔ እዚህ አሜሪካን ሀገር ዲፕሬሽን ስትረስ እና ምን ሲያጨናንቀኝ መጥቼ የፈለኩትን እላለሁ። ያቺኛውም ከፍታ ቁጭ ብላችሁ ወሬ አታውሩ፣ እርስ በርስ አታውሩ እንዲህ ካለ ማቋረጥ እጣታችሁ እስከሚቆረጥ ዝም ብላችሁ ተቆሙ። ምን አባታችሁ ላርጋችሁ እናንተ ራሳችሁ እዚህ ተሰብስባችሁ ለማንም። አይ ላቭ ዩ ጋይስ ኦኬ። አይ ላቭ ዩ አይ ዱ፣ አይ ዱ ላቭ ዩ ዩ ኖ አይ ላቭ ዩ ሶ ማች። ሃፒ ሃፒ ሳተርዴይ። ዛሬ የሆነ ቦታ እሄዳለሁ። ዛሬ የሆነ ቦታ እሄዳለሁ። የምሄድበትን ቦታ የማልናገረው አሁን የምሄድበት ቦታ አለ። ዛሬ የምሄድበትን ቦታ የማልናገረው እዚህ ጋር ትላንትና ኮንሰርት ስገባ አልተናገርኩም። ዘን ምክንያቱም ኢትዮጵያኖች ይቺ ጠማማ ወልጋዳ ሀናቡን እዚ ይመጣሉ ብላለች እንጠብቃ ብለው እዛ እንዳያገኙኝ ብዬ ሳልናገር ነገር ጸጥ ብዬ ሄድኩኝ። አሁን ዛሬ ነገርኳችሁ። አሁን ደግሞ ዛሬ ደግሞ የምሄድበትን ቦታ ደግሞ ነገ ጠዋት ነው የምነግራችሁ። አልናገርም፣ ይመጣሉ አውቃለሁ። ከዛ በኋላ ሀናቡ እዛም ሆኜ ላይቭ መግባት እፈልግ ነበር፣ አልገባም እንዴ ይላሉ። ድንገት እዛ ራሱ ካሉ እንዴ ሀናቡ ላይቭ ላይ ናት እንደዚህ ብለው ፈልገው ፈልገው አድነው አድነው ቢይዙኝስ አንዱ በጫማ ጥፊ ብሎ ፊቴን ቢያጣምመውስ? ልክ ጎበዝ ነኝ ጀግና ነኝ እችላለሁ እናገራለሁ ምናምን ብዬ አፌን ከፍቼ ከፍቼ እዚህ ድንገት አንዱ ኢትዮጵያ ጥርሴን ብሎ ዛው እንደባደብና ፖሊስ አንደውልን ብለሻል ብሎ በጠፊ ቢያጠናግረኝ አርፌ ቁጭ ጸጥ አለነከ ፈሪ እንዲህ ነው ማለት ነው። እንዲህ ነው የሚኖረው ኑሮ ኑሮ እንዲህ ነው የሚኖረው። አፋችሁን ስልካችሁ ላይ ትጮሁ ትጮሁ እና ማለት ነው የምትሄዱበት ሎኬሽናችሁ እንዳትናገሩ ሰሚ አዲስ ያ ልጅ ደውሎልሻል አይደል? ይኸው፣ ለአዲስ ራሱ ነግሯታል። ጓታል የኔ ጓደኛ ለአዲስም ጓደኛ ነው። ደውሎ ነው ፊንገር ሾ ከኤክስ ቦይፍሬንድ ጋር አዲስ። ይኸው እኔ ውሸቴ ከሆነ አዲስ ራሱ ከፍታት ነግራቸዋል። ፊንገር ሾ ከኤክስ ቦይፍሬንድ ጋር የተለያየችው ስሪያ ሲሳረሩ በመሀል በመሀል የሱን ዕቃ እየነቀለች የሷን ዕጣ ትከታለች። የመፈንገር አራራ አለባት፣ ለዛ ነው ብሎ ነግሮን የለ ይኸው። እንግዲህ አዲስ አልነገራችሁ አልነገረቻችሁ ይሆናል። በቃ ሀናቡ ሄደችባት። እኔስ ይኸው እንግዲህ ለእኔም ለአዲስም ነው። ለእኔም ደውሎ ከዛ በኋላ ደግሞ ለአዲስ ደውሎም ነግሯታል። አዲስ እንደ ማራሃና ውሸት ይደውልልሻል። ለሱ ነገራት ልጁ የኤክሷ ቤስት ፍሬንድ ከዛ ከኤክሷ ጋር የተለያየችው እየነቀለች እጣቷን እየከተተች፣ እንደውም በጣም ስሜቷ ሲበዛ ይሄ እንደዚህ ማህፀኗ ምናም እንደዚህ ከላይ ያለውን ከንፈሩ ምናም ትቦጫጭራለች ጭር ስለዚህ